በመከላከያ ሚኒስቴሩና በፑቲን ይፋ የተደረገው አነጋጋሪው ሚሳኤል በአንዳንድ ሚዲያዎች ዘገባ ላይ ኢንቪንስብል ተብሎ እየተጠራ ሲሆን ለዚህም ዋነኛ ምክንያቱ አሁን በተለያዩ ሀገራት ጥቅም ላይ እየዋለ ያለው የሚሳኤል መቃወሚያ ስርዓትም ሆነ ወደፊት የሚፈጠሩት የአየር መቃወሚያዎችም ሊከላከሉት የማይችሉት በመሆኑ ነው ተብሏል። ፑቲን የሚሊተሪ ዩኒፎርማቸውን እንደለበሱ ከጦር አመራሮቻቸው ጋር ባደረጉት ውይይት ይህ የኒኩለር የሚያስፈልጋቸውን ሚሳኤል ሁኔታዎች ተጠንተው ግዳጅ ላይ ወዳለው ጦር እንዲላክ አስፈላጊ ሁኔታዎች እንዲዘጋጁና በተጠንቀቅ እንዲቆይ ትእዛዝ አስተላልፈዋል። ይህ ሚሳኤል አስተማማኝነቱ ከፍተኛ ነው። ጠላትን በሚገባ ይደመስስልናል። ራዳር ውስጥ ገብቶም በቀላሉ ሊያከሽፉትና መጥተው ሊጥሉት አይችሉም። እናንተ ይህን ሚሳኤል ሰርታችሁ በማጠናቀቃችሁ ምስጋናና ክብር ይገባቸዋል። ከዚህ በኋላም ሚሳኤሉ በታቀደለት ስፍራ ላይ በተጠንቀቅ ይቁም። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።